አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መ ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደዱ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። እንግዲህ በምስራቅ አርሲ እየደረሰ ያለው የኦርቶዶክሳን ቄት በጣም እየጠነከረ እየበረታ ነው። በጥቅምት 13 ነው ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። አሁንስ እጅግ በዛ። ይህ ቪዲዮ ሁላችሁም የትኛውም ሃይማኖት ተከታይ ልትሆኑ ትችላላችሁ። ፕሮቴስታንት፣ ሙስሊም፣ ኦርቶዶክስ ስነ ስርዓት ባለበት መልኩ ሁላችሁም ሳ እንደፈለግክ ብትቀደው፣ እንደፈለግክ ብታቃጥለው እግዚአብሔር የሾመውን ሰው አይሽረው። ትናንትና በሰራሁት ቪዲዮ ሴላ ሴልን ማርያም ጊዮርጊስ ስላትን ስለቀደጥኩ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቅሆን ሚዲያ ቤተሰቦቹ እንደምን አላችሁ እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። እውነት እጅግ በጣም የሚያሳዝን ጊዜ ላይ ደርሰናል ኦርቶዶክሳውያን። ዛሬም በጣም የሚያሳዝን መረጃ እየተሰማን ያለውና እና ሰሚ ያጣው የኦርቶዶክሳውያን ጩኸት፣ መከራ፣ ስቃይ፣ እንግልት፣ ሞት ዛሬም ቀጥሏል። የሞት ዜና ለመዘገብ በዚህ ሰዓት እንደ መልካም ዜና ተቆጥሮ ቀን በቀን ነው እየሰማን ያለ ነው፣ እና ምእመናን እያለቁ ነው። ኦርቶዶክሳውያን በጣም እጅግ አሳዛኝ ጊዜ ላይ ደርሰናል። የከፋ ጊዜ ነው፣ የዘመንና ሁላችንም ከቻለን ኦርቶዶክሳውያን በጸሎት እንትጋ ማለት ወዳለሁ። የሞት ድግስ በማህተባችን ለኦርቶዶክሳውያን ተዘጋጅቷል እንድል ተገድጃ ያለው ና፣ እንንቃ ኦርቶዶክሳውያን። ይህን መልእክት አስመልክቶ ብፁዕ አባታችን ብፁዕ አቡነ ሄኖክ መልእክት አስተላልፈዋል። የማስደምጣችሁ ይሆናል። በተጨማሪ ከዚህ ቀደም የእንቢታችን ስል ቀንዳ ስትቀልድ የነበረችን ልጅ በመከተል ዛሬም እንግዲህ ወንድሞቿ ለኦርቶዶክሳውያን ያላቸውን ጥላቻ ንገት ንቀት በግልጽ እያሳዩን ይገኛሉና መረጃውን ሰምታችሁ ላልሰማ አሰሙት ማለት ወዳለኝ። ለሚመለከተው አካል አድርሶ ኦርቶዶክሳውያን እያንዳንዱን ሰምታችሁ ድምፅ እንድትሆን ጥሪዬ ማስተላለፍ ወዳለኝ። ሙሉ መረጃውን ማስደምጣችሁ ሆነ። በጣም ብዙ ኦርቶዶክሳውያን ስሜታቸውን አዘናቸውን እየገለጹ ይገኛሉ። ዋሪ ስለ እየተደረገ ያለውን ጭፍጨፋ ማንም ኦርቶዶክሳዊ የሆነ ወንድም መቃወም ማውገዝ አለበት ብዬ አስባለሁ። ወደ መረጃ ወስዳቸዋለሁ፣ ተከታተሉኝ። እንደፈለግክ ብትቀደው፣ እንደፈለክ ብታቃጥለው እግዚአብሔር የሾመውን ሰው አይሽሮ እንደ በመድኃኒዓለም ሰይጣን ይቃጠላል። አብረን ዘ ገብርኤል አባቴ ለኔ አማላ ገብርኤል አባቴ ለኔ አማ አባቴ ገብርኤል ግባ ከቤቴ፣ እኔም ልበልህ አባቴ መላኩ ግባ ከቤቴ፣ እኔም ልበልህ አባቴ መላኩ ግባ ከቤቴ። ኢትዮጵያ ውስጥ ይስመለክ ይኖሮን ጣኦት አፈርሻለሁ። ይህን ቪዲዮ ከመቼውም ጊዜ በላይ ላይክ አድርጋችሁ ኮሜንት ሴክሽን ላይ የነገው ቅዱስ ገብርኤል ስሙን እንድታጥለቀልቁት ቅዱስ ገብርኤል ቅዱስ ገብርኤል ካላችሁ እንድትጽፉበትና ቪዲዮውንም 1919 ጊዜ ኮፒ ሊንክ እንድታደርጉት ሪፖስት የመደመር ምልክት ካለም እርሱም በመጫን ለወዳጆቻችን እንድታደርሱልኝ እጠይቃችኋለሁ። በእንደዚህ አይነት ምግባር ላይ የተሰማራችሁ በየትኛውም ቤተ እምነት ውስጥ ያላችሁ ወንድም እህቶቻችን እናንተን እኛ በወንድማዊ ፍቅር እንወዳችኋለን። ዛሬም እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናንን ለማናደድ ለማበሰጨት ብላችሁ እንደዚህ አይነት ያልተገባ ድርጊት ውስጥ ብትገቡም ወዳችሁ ሳይሆን በአጋንንት አሰራር ተይዛችሁ እንደሆነ ስለምናውቅ እኛ እናንተ ላይ የበቀል ልጆቻችንን አናነሳም። ምናልባት በምድራዊ ህግ ላትቀጡ ትችላላችሁ፣ ግን እየተዘባበታችሁ ያላችሁት በቅዱሳኑ ላይ ነውና የሰማይ አምላክ ደግሞ ስለ ቅዱሳኑ እንዲህ ስትዘባበቱ ዝም አይልም። ነገ በልጅ ልጆቻችሁ፣ አልፎም በሀገር ላይ መዓትና መከራን የመታመጡ ሰዎች ናችሁ። ስለዚህ ዛሬ እናንተን አንድ ወንድማ የምክር ልመክራችሁ የምፈልገው ነገር ብትችሉ ወደ ልቦናችሁ ተመለሱና እያስቀየማችሁት እየተዘባበታችሁበት ያለውን የሰማዩን አምላክ ይቅርታ ጠይቁ። ኢትዮጵያ ውስጥ ሲመለክ ይኖረውን ጣዖት አፈር ሺያ አፈር ሺያ ኢየሱስ እኛው ተሞ የሆነ አቡኔ አቦ ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል፣ ይፈርሳል። እየሱስ ብቻው ያማልዳል። እየሱስ ብቻው ያማ ኢየሱስ ብቻው ያማልዳል። እየሱስ ብቻው ያማልዳል። እየሱስ ብቻው አዳኝነ ኢየሱስ ብቻው ጌታም ብቻው ይመለካል። ብቻው ይመለካል በቤታበኢየሱስ ኢየሱስ ብቸው ይመለካል። ሚካኤል አይመለክም። ገብሬኤል አይመለክም። ቀደጥኩቱበኢየሱስ

እግዚአብሔር ያከበራቸውን ቅዱሳን መላእክት እና ክቡር ዳዊት የመላእክትን አዳኝነት የመሰከሩላቸውን እነ ሎጥ በግንባራቸው ተደፍተው የሰገዱላቸውን መላእክት እያንቋሸሹ ኢየሱስን እወዳለሁ ማለት ይሄ ሐሰተኝነት ነው፣ ሌብነትም ጭምር ነው፣ እግዚአብሔርን ለመሸወድ መሞከር ነው። እናም እግዚአብሔርን የሚወድ ሰው፣ እውነት ኢየሱስን የምትወዱት ከሆነ ቅዱሳኑን ማክበር አለባችሁ። እኛ ኦርቶዶክሳውያን ለቅዱሳን መላእክት ስግደት ስንሰግድ ምን አይነት ስግደት እንደምንሰግድ እናውቃለን፣ መጽሐፍ ቅዱሳዊ ስለሆነ እነሎጥ በግንባራቸው ተደፍተው የሰገዱላቸው ስለሆኑ መጽሐፍ ቅዱሳዊ በቂ ማስረጃ ስላለን ለመላይክት የክብር ስግደት እንሰጣለን። መላይክትን ስናከብር ለመላይክት ስንዘምር ከመሬት ተነስተን አይደለም መጽሐፍ ቅዱስን መሰረት አድርገን ነው። እውነት ቢኖራችሁ ኑሮ ስለ መላይክት የጸጋ ስግደት እንደሚገባቸው መላይክትን በምን መልኩ እንደምንሰግድላቸውና እንደምናከብራቸው አብጠርጥረን አንጠርጥረን እናስተምራችሁ እናስረዳችሁም ነበር ግን ላይቭ ገብተን ኑ ስለ ነገረ ቅዱሳን ስለ ነገረ መላእክት እንወያይ ስንላችሁ ትፈረጥጣላችሁ ማለት ነው። መላእክትን በዚህ ልክ እያወረዱና እያንቋሸሹ ኢየሱስን እንወደዋለሁ ማለት ውሸት ነው። እመቤታችን ጌታን እንድትወልድ ከሰማይ መጥቶ ያበሰራት መላእክ ነው። አንተ አይደለህም። ስለዚህ ይሄን መልአክ እያንቋሸሽክና ጣዖት እያልክ እየሰደብክ ኢየሱስን ወደዋለሁ ማለት ይሄ ሌብነት ነው። ይሄ ሁሉ የሆነው ቤተ ክርስቲያኒቷ የራሷን ገንዘብ የራሷን ነዋያተ ቅዱሳት በራሷ ቦታና በራሷ ሰዎች ብታሸጥ ኑሮና ብታስገለግል ኑሮ ይሄ ሁሉ አይፈጠርም ነበር። ማንም ነጋዴ እየመጣ ይገዛዋል፣ ይሸጠዋል። መናፍቁም ይግዛው፣ ሙስሊሙም ይግዛው፣ ማንም ይግዛው፣ ይሸጥለታል። ሃይማኖት ምንድን ነው ተብሎ እንኳን ስለማይጠየቅ ማንም ነጋዴ ስለሚሸጥላችሁ እየገዛችሁ በዚህ ልክ ቅዱሳንን ተንኳሽሻላችሁ። እንደዚህ አይነቱን ጉዳይ የቤተ ክርስቲያኒቷ የሕግ አካላት ካላችሁ ብትጠይቁልን፣ በሕግ እንዲጠየቁ ብታደርጉልን መልካም ነው። አባቶችም ቢሆን እንደው ስለ ቤተ ክርስቲያን አምላክ ብላችሁ ኢትዮጵያ ውስጥ ለመኖር ተከባብሮ መሆን አለበት አንዱ የአንዱን ሃይማኖት አክብሮት ማለት ነው። በዚህ ልክ መቅደድ ግን ይሄ እብደት ነው። እውነት አንተ ይህን የመላእክትን ስዕል የቅዱሳንን ስዕል ቀደ ኢየሱስ ሊወድህ ነው? አይወድህም ፈጽሞ። መጽሐፍ ቅዱሳዊ ነዋ ስዕልን እኛ ከመሬት ተነስተን አይደለም የምንስለው። እሱን ለመረዳት ላይቭ ስንገባ መምጣት ነበር፣ ግን አይሆንም። ፍርጥጫ መፈርጠት። እናም እውነት ከሌላችሁ አትንኩ፣ እንባካችሁ ስለ መድኃን ያለ አሁንስ እጅግ በዛ። ይህም ቪዲዮ ሁላችሁም፣ የትኛውም ሃይማኖት ተከታይ ልትሆኑ ትችላላችሁ፣ ፕሮቴስታንት፣ ሙስሊም፣ ኦርቶዶክስ፣ ስነስርዓት ባለበት መልኩ ሁላችሁም ሀሳብ አስተታችሁን ኮመንት ላይ ስለዚህ ግለሰብ ስላደረገው ድርጊት እንድጽፉ ይፈልጋል ከኋላዬ እንደምትመለከቱት ይህ ግለሰብ ኦርቶዶክስን ክብር በሚነካ መልኩ የተለያዩ ስዕል አድኖዎችን እየቀደደ በተለያዩ ትስስር ገጾች ፖስት እያደረገ ይገኛል። ይህ ግለሰብ ስላደረገው ድርጊት አስፈላጊውን ቅጣትና የማያዳግም እርምጃ ተወስዶ ሌሎችም እንደዚህ አይነት ድርጊቶች እንዳያደርጉ አስፈላጊ ግለሰቦች የሕግ አካላት ስለዚህ ግለሰብ አስፈላጊውን ቅጣት እንዲቀጣ እንድታደርጉ፣ ይህም ቪዲዮ ሁላችሁም ሼር እንድታደርጉ ይፈልጋል። አሁን በግልጽ ኦርቶዶክሳውያን ሰይፍ ልንመዝ ይገባናል። ተመለከቱት ቪዲዮ እርግጠኛ ነኝ ይህም ቪዲዮ ያስጠፉታል አርባና ሃምሳ ጊዜ ኮሜንቱንም ገብርኤል አባቴ ገብርኤል አባቴ እያላችሁ አጥለቅልቁት። አብሸ በጌታ በኢየሱስ እግዚአብሔር ምስክሬ ነው። በእኛ ዘመን ይሄ መፈጠሩ ያማል። አሁንም ደግሜ እላችኋለሁ፣ ቪዲዮን አርባ ሃምሳ ጊዜ በደንብ ኮፒሊንክና ሪፖስት አድርጉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ምዕራፍ ሁለት ከቁጥር ስምንት ላይ እንዲህ ይለናል፣ ከዚህ ዓለም ገዢዎች አንድስ እንኳን ይህን ጥበብ አላወቀው፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይለናል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር አለ ቅዱስ ጳውሎስ። እውነት ነው። ዛሬ አይናቸው የታወራል፣ እያዩ እንዳያዩ እየሰሙ እንዳያሰውሉ እንዳይመለሱ፣ በእግዚአብሔር ቃል እንዳይፈወሱ፣ ልባቸው የደነደነ ልባቸው የተዘጋሉ። ለእነሱ ግን ኤሎሄ ኤሎሄ ልንል ነው የሚገባል። ኦርቶዶክሳውያን ግብራችሁ የአይሁድ እንዳይሆን እኔ ይህንን እነግራችኋለሁ። ለተሰደበው መልአክ አትዘኑ፣ ለተሰደበው መልአክ አታልቅሱ። ካለቀሳችሁ ለሰዳቢው አልቅሱ። ካለቀሳችሁ በጸና ክብር የታተመውን ታላቁን በእግዚአብሔር ፊት የሚቆመውን መልአኩን ለሰደበው አልቅሱ። ወዮለት እሱ ሰው የት ይሆን መግቢያው። ወዮለት ይሄ ነፍስ የት ይሆን መድረሻው። ኦርቶዶክሳውያን ልብ በሉ፣ ኦርቶዶክሳውያን አስተውሉ። ገና ከዚህ በላይ ይጨልማል፣ ገና ከዚህ በላይ ይከፋል። ራ ዮሐንስ ምዕራፍ 13 ከቁጥር አምስት ላይ ለዚያ ዘንዶ ለዚያ ክፉ የሚሳደብበት የስድብ አፍ ተሰጠው ይላል። እናንተ ተሳዳቢ አይደላችሁም። የሚሳደቡ ግን የስድብ አፍ ተሰጥቷቸው፣ ይሄ እግዚአብሔር ቃል ደግሞ ይፈጸም ዘንድ ግድ ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ብሏል ጌታ። የዚህ ቃል መፈጸሚያ ለሚሆኑ ለእነሱ ግን ዛሬም ደግሜ አሁንም አስር ጊዜ መቶ ጊዜም ደግሜ እላችኋለሁ አብዝታችሁ ለእነሱ አልቅሱ። አስቀድሜ በመግቢያ ሰይፍን ታጠቁ ብያችኋለሁ። እኔ ያልኳችሁ ሰይፍ የምትገሉበት የምታሳድዱበት አይደለም። በክርስቶስ ፍቅር በእግዚአብሔር ፍቅር እየመለ እየማረካችሁ በጨለማ ውስጥ ያሉትን ወደ ብርሃንን የምትመልሱበት የእግዚአብሔርን ቃል ታጠቁ። የእግዚአብሔርን ቃል ልበሱት። መዝሙር 43 ይህን ይናገራል። ወንድማችሁ ናታኔም ነኝ። እግዚአብሔር ምስክር ነው፣ ማርያም አማላጅ ነች። ትናንትና በሰራውት ቪዲዮ ስዕል ስዕልን እነ ማርያም እነ ጊዮርጊስ ስዕላትን ስለቀደድኩ ይቅርታ ልጠይቃቸው መጥቼ ያለው ባደረኩት ስነቅደለ ትክክል አይደለም። ይቅርታ አድርጉልኝ። ኦርቶዶክስ እምነት ቤተ እምነት ተከታዮች እንደዚህ ብሎ ነገር የለም አባቶቻችን የሲኖዶስ አባላት እንዴ ስለ ድንግል ማርያም ነው የምንለምናችሁ። እንደነዚህ አይነት ሰዎች ማለት ነው አስበው ተደራጅተው፣ ከጀርባቸው ደግሞ ቻዝ የሚላቸው አካል አለ፣ አይዞ የሚላቸው አካል አለ፣ እኔ ያለውል የሚላቸው አካል አለ። ስለዚህ ቪዲዮ ማስረጃ አለ፣ በሕግ ይከሰሱና ለፍርድ ይቅረቡልን። እንደዛ ካላደረግነ አሁንም ነገ አንዱ ይመጣል ይነሳና ይቀዳል፣ ይቅርታ ይጠይቃል። አረመጫዎች አረጉን መጫዎች አሁን ኦርቶዶክሳውያን እንግዲህ እያያችሁት ነው። የቅዱሳን ስርዓት መቀደድ በተደጋጋሚ ሁኔታ እያየን ነው ያለ ነው ለአንድና ለመጨረሻ ጊዜ እልባት ሊያገኝ ይገባል ብዬ አስባለሁ። ከዚህ ቀደም ችለኝ እንደዛ ሰራች። አሁን ደግሞ የሷን ፈለግ በመከተል እንደዚህ ያሉ ደነዚ የሆኑ ሰዎች መጥተው ቅድስት ቤተክርስቲያን ለመገመት ና ያላቸውን ቀጥግ እያሳዩን ያለ ነው። ብቻ ለመከባበር ለአንድነት ለፍቅር ሲባል ባካችሁ በየቤት እምነቱ ያላችሁ የሃይማኖት አባቶች ምእመኑን ምከሩ። አሁን ይህ ግለሰብ እያደረገ ያለው ነገር ትክክል አይደለምና ምከሩት። እነዚህ ያሉ ግለሰቦች ሃይማኖት ከሃይማኖት እንዲባላ ሰው በሰላም ተፋቅሮ እንዳይኖር የሚያደርጉ ግለሰቦች ስለሆኑ፣ እባካችሁ እነዚህ ያሉ ግለሰቦችን ቀድማቸው እናንተ እርምጃ ልትወስዱባቸው ይገባል ብዬ አስባለሁ። እውነት በጣም እጅግ የሚያሳዝን ነገር ነው እያየን ያለነው። ቅዱስ ገብርኤል ምን ይባላል ታዲያ ኦርቶዶክሳውያን ከዚህ መቀጠል ማስደምጣችሁ እንግዲህ በአሪስ ላይ ጂግ ዘግናኝ የሆነ ግድያ ተፈጽሟል። መረጃው ላስደምጣችሁ እና ለሚመለከተው አካል አድርሱ ይህንን መረጃ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ እያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ፣ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ። ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተ ክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብንን ይህ ከበስተ ላይ የምትመለከቱት የሻሸመኔው ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው። ሞተው እንኳ ተጨክኖ የሚደከመው በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተህ እርስ በርስ እጅ ለእጅ ተያይዘ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕላ ድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግሞ አለው። ግደሉ አይደለም፣ አጥፎ አይደለም። ነገር ግን አስተማሪ የሆነ እርምጃ እሚወስድልን ስለሌለ እኛው ባለ ማዕተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። ብፁ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒሊንክና ሼር እያደረጋችሁ ተከታተሉ። ብፁነታቸው መልእክታቸውን የጀመሩት ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በንሆኖጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው፣ እየመጣ ነው የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል። እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብተዋል። ትላንትና ምሽትም እንዲሁ ሶስት ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የ30 ዓመት የ40 ዓመትና የ50 ዓመት እድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የሁለት ዓመት ህፃን ልጅ ጀምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ ሶስት ኦርቶዶክሳውያን ተገድለዋል። አራት ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። አርስራ አራቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትላንትና ምሽት በአራት ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው በሸርካ ወረዳ በሄላ ዘንባባ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳችሁ የ30 ዓመት ማሞች ደርቤ የተባለ 30 ዓመቱ፣ ብዛው ከተማ የተባለ 40 ዓመቱ፣ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ አራት ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደርቤ፣ ከተማ ተክሉ፣ በሀይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳውያን ናቸው። ሶስቱ በዛ እለት ስራ ተቀብራቸው ተፈጽሞላቸዋል። አራቱ ግን እስካሁን ድረስ መሞታቸው እና መኖራቸው አልታወቀም። ሁላችንም ለአርሲ ኦርቶዶክሳውያን ሐዘናችንን ጽሎታችንን እንድናደርስላቸው ጠይቃቸዋለሁ። ለብዙዎች ዚያስ ይሄን ቪዲዮ ሼር ማድረጋቸው አትርሱ። ምናልባት ቦታው ላይ ስላልደረስኩ ይሆናል ያልተገደልኩት። ኦርቶዶክሳውያን ባለማተቦች በምዕራብ ሐረርጌ በቅርብ ርቀት ላይ ነበር የምገኘው። እንግዲህ ኦርቶዶክሳውያን ባለማተቦች በቁጥር 14 የሚሆኑ ኦርቶዶክሳውያን በግፍ እንደተገደሉ በእሳት እየተመለከትን እንገኛለን። የሁለት ዓመት ሕጻን ልጅ እንግዲህ ቃላትን እንኳን በቅጡ መደርደር ያልጀመረ ሕጻን ልጅ አንገቱ ላይ ማተቡን በማሰሩ ምክንያት በግፍ እንደታረደ ተመልክተናል፣ አይተናል። እንደዚሁም ደግሞ በምዕራብ ሐረርጌ አሰቦት ገዳም ላይ አባቶቻችን የጥሪ የተለያዩ ጥሪዎችን ቢያስተላልፉም እስካሁን ግን አንድም የደረሰላቸው አካል እንደሌለ እየተመለከትን እንገኛለን። አባቱን እንግዲህ በግፍና በጭካኔ ከገደሉበት በኋላ ልጁንም እንደምትመለከቱት ከማተቡ ከፍ ብሎ እንግዲህ በግፍ አርዶታል። ገለውታል። እንግዲህ ዓለም በቃን ብለው የመነኑ የገዳማን አባቶቻችን ጮማን ሳይሆን ጥሬን የሚቆረጥሙ፣ ትራስን ሳይሆን ድንገን የተንተራሱ፣ ምግብን ሳይሆን አንጀታቸውን ያጠፉ፣ ዓለም በቃን ብለው ዋሻን የዘጉ አባቶቻችንን በግፍ እያወጡ በሳት እየገደሏቸው ይገኛል። እግዚአብሔር አምላክ ለኦርቶዶክሲያን ደጉን ጊዜ ያምጣልን። ኦርቶዶክሲያን ባለማታቦች ከእግዚአብሔር በታች ማንም እንደማይጠብቀን በዚህ ሰዓት እየተመለከትንም እየተገነዘብንም እንገኛለን። እግዚአብሔር አምላክ እንግዲህ ፍርዱን ከሱ ነው የምንጠብቀው ለማለት ፈልጋለሁ። ባለ ማተቦች በሰሜን በደቡብ በምስራቅ በምዕራብ ላይ ያለ እንግዲህ የአቤል ደም በዚህ ሰዓት ይጣራል፣ አቤት የሚለው ሰው ግን እንደሌለ እየተመለከትን እንገኛለን። ሁላችሁም ራሳችሁን ጠብቁ። እኔም ወንድማችሁን በጸሎታችሁ እንድታስቡ ይሰል እግዚአብሔር ስም ጠይቃለሁ። ከፈተና ከወጀብ ውስጥ የሚወጣው ኢየሱስ ክርስቶስ ነውና የድንግል ማርያም ልጅ ሆኖ ኢየሱስ ክርስቶስ ነውና፣ እግዚአብሔር አምላክ ሁላችንን ይጠብቀን፣ ሀገራችን ኢትዮጵያ፣ ተዋሕዶ ሃይማኖታችን ሰላም ያርግልን። እወዳችኋለሁ። በሃይማኖታቸው ተለይቶ የሚገደሉ ኦርቶዶክሳውያን ጉዳይ አሁንም መፍትሄ አጥቷል። በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተነግሯል። በደረሰብ መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ ስድስት ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ ም ለ14 አጥቢያ ከተኙበት ቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው እንደነበር ተዘግቧል ። እጅግ ያሳዝናል። 14 ምዕመናን በታጣቂዎች መገደላቸው ተሰምቷል። ሁላችሁም ነፍስ ይማር በሉ። በአርሲ ሀገረ ስብከት በኖኑ ጃዊ ቀበሌም የሚኖሩ 14 ምዕመናን መገደላቸው ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ ከሌሊት 6 ሰዓት አካባቢ የተፈጸመ ሲሆን እለተ ረቡዕ ጥቅምት 13 ቀን 2018 ዓም ማለትም ለ14 አጥቢያ እንደተፈጸመ ነው የተገለጸው። ታጣቂዎቹ ምዕመኑ ከተኙበት ቤታቸው አስወጥተው በከፈቱት ተኩስ በአሰቃቂ ሁኔታ መግደላቸው ነው የተገለጸው። የተገደሉት ምዕመናን የዕድሜ ክልላቸው ታዲያ ከ2 ዓመት እስከ 76 ዓመት አዛውንት እንደሚገኙበት ነው እንግዲህ ቴሌቪዥን ጣቢያው የገለጸው። ከዚህ በፊትም ታጣቂዎች ስምንት መመን በተመሳሳይ ሁኔታ ለቤተ ክርስቲያናት ግን ድምፅ ባሰማን ቁጥር ብዙ ዛቻዎች ይመጣሉ። አስራ አራት ኦርቶዶክሳውያን በአሩሲ ዛሬም ተገድሏል። ሌላ ነገር ማምጣት ባንችል ቢያንስ እንድታቁ ታይል ነው። ኦርቶዶክሳውያን እዚህ ሀገር ላይ እንድኖሩ አልተፈቀደላቸውም። አስራ አራት ኦርቶዶክሳውያን በሳቃቂ በአሳቃቂ ሁኔታ ዛሬ በአሩሲ ኖኖ ነው የሚባሉ አካባቢ ተገድሏል።